አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ አራት በዚህች ቀን ከመንፈሳውያን ሐዋርያት ጋራ አንድነት ያለው የከበረ አባት አባ ጳቁሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የመንኩስናንም በጎ ስራ እየሰራ ብዙ ዘመናት ኖረ። ታዲያ ከዕለታት አንድ ቀን የእግዚአብሔር መልአክ ለዚህ አባት ተገልጾለት የቀድሞ የሐዋርያትን አይነት ሕይወት መነኮሳትን ሰብስቦ እንዲያስኖራቸው እንዲያስተምራቸው የአንድነትን ጸሎት፣ የአንድነትን ምግብ፣ የአንድነትን ህይወት፣ ፍቅርን እንዲያስተምራቸውና በዚህ አይነት ህይወት እንዲኖሩ እንዲያደርጋቸው ነገረው። ይህም አባት መነኮሳትን በመሰብሰብ ገዳማትን በመገደም የቀድሞውን የሐዋርያትን ህይወት እንዲኖሩ መነኮሳቱን አስተማራቸው። እርሱም በሁሉ ላይ ሆኖ ሲመራ ከኖረ በኋላ ወደ ሌላ አገርም በሚዘዋወርበት ጊዜ አበምኔት ሾመላቸው። ታዲያ በስልጣን ምክንያት፣ በክነት ምክንያት፣ በገንዘብ መውደድ ምክንያት እንዳይጣሉ ማለት ይህን አለም በመውደድ ምክንያት እንዳይጣሉ ማለት ቀሳውስትን ከአለም ሾመላቸው። ከለታት አንድ ቀንም ሊቀ ጳጳስ አትናቲዎስ ወደ ላይ ላይ ግብጽ በወጣ ጊዜ ይህን አባት አባ ጳኩሚስን የክህነት ሹመትን ይሾመው ዘንድ ፈለገው። እርሱም አልሾምም በማለት ሸሸ። ሊቀ ጳጳስ አባት አትናቲዎስም በዝህ ትህትናው በዝህ ጥንካሬው እጅግ አደነቀው። ታዲያ ከለታት አንድ ቀን ይህ አባት የሲኦንን ህይወት ለማየት በፈለገ ጊዜ እግዚአብሔር ወደ ሰማይ ነጥቆ ሲኦልን አሳየው። የጻድቃንንም መኖሪያ ገነትን አሳየው፣ የሀጣንንም የሚሰቃዩበትን ሲኦልን አሳየው። ታዲያ ይህ አባት ልጆቹን፣ የመንፈስ ልጆቹን በመልካም ምክር ሲገጻቸው ሲመክራቸው ከቆየ በኋላ ለአርባ ዓመታት ያህል ሲያስተዳድር በመልካም አመራር መንጋውን ሲመራ ከቆየ በኋላ በዛሬው ዕለት ቴዎድሮስ የሚባለውን ደቀ መዝሙሩን ሹሞላቸው በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን ለዘላለሙ አሜን። ሰላም ለአባ ጳኩሚስ ለዘደቂቆ ባረከ ወረሰዮሙ ይኩኑ ከመምሰብ አምላከ ለመልእክተ ተስፋ ይጥቀን ይዘ ኢኮነ በከ ይገብረ አሳእነ ለረሃ እግሩ ተውሳከ እንዘበገዳም ይከይድ አስዋከ። ግንቦት አስራ አራት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አንደኛ ቅዱስ አባ ጳኩሚስ አበ መነኮሳት ሳልሳዊ፣ ሁለተኛ አባ ሲማኮስ ሰማይት። ወርሃዊ በዓል አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስና ሌሎችም ቅዱሳን አሉ። የቅዱሳን ሰማዕታት በረከታቸው፣ ረዴታቸው፣ ምልጃቸው የአምላካችን የኢየሱስ ክርስቶስ ምሕረትና ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።